እሺ እንቀጥል። ክቡራትና ክቡራን የሣድስ ቤተሰቦቼ እንደምን አላችሁልኝ? እንደምንስ ቆያችሁ? በድጋሚ አብረን ቆይታ እናደርጋለን። ዛሬም ያለነው የዘመናችንን ሁኔታዎች በጠቅላላ ያነቃን፣ በዛ ዙሪያ ላይ ያተጋን የብዙ ቤተሰቦቻችንን አእምሮ በዚህ ዘመን ላይ እንዲዋጅ እየከፈትን እያነቃቃን እንቀጥላለን ማለት ነው። በዚህም የተነሳ በዛሬው ፕሮግራማችን ላይም ይሄውኑ ነገር የምናይበት ጉዳይ ነው ማለት ነው። ስለዚህ የፖፑ ኦልሞስት ምርጫው ተከናውኗል። የካቶሊካዊ ቤተክርስቲያን ፖፕ ወይም ጳጳስ ምርጫ ማለት ተራ ምርጫ አይደለም። የዓለማችን ምርጫ ነው። ውድ ቤተሰቦቼ እንግዲህ አሁን የተመረጡት ሰው እኒህ ሰው ናቸው፣ ሮበርት ፕሬቮስት ይባላሉ። እኒህ ሰው የመጀመሪያው አሜሪካ የፖንቲፍ ናቸው። የመጀመሪያው አሜሪካዊ ጳጳስ ሆነዋል ማለት ነው። እንግዲህ ከዚህ ቀደም በግልጽ የነገርኳችሁን ነገር እዚህ ላይ ለይተን ማየት የግድ ይለናል። ከዚህ ቀደም እንዳልኳችሁ ምርጫው ሊከናወን የሚችለው ከምዕራባውያን መሆን መቻል አለበት። በምዕራባውያን ላይ ያለው ነገር ምንድን ነው? ዋነኛው አንድምታ የሚለው በአንድ ፕሮግራሜ ላይ በደንብ አስረድቻችኋለሁ። ስለዚህ እዛ ፕሮግራም ላይ በይበልጥ ያለውን ነገር እንድታዩ ትጋብዛችኋለሁ። ነገር ግን በዚህ ፕሮግራም ላይ መጠቆም የሚያስፈልገው ነገር ከአሜሪካ እንደሚመረጡ አስቀድሞም ፕሬዚዳንት ትራምፕ በደንብ ነግሮናል። እንደሚታወቀው በዚህ የፓፓል ምርጫ ላይ በዚህ አርቴፊሻል ኢንቴሊጀንስ የነገረን ነገር ግልጽና ግልጽ ነው። ይህ ሰው እንግዲህ አስቀድሞ የነገረን በዚህ ጉዳይ ላይ ያለንን እይታ በደንብ አድርገን መመልከት መቻል አለን። እነዚህ ሰዎች ነገሮችን ዝም ብለው የሚያደርጉ አይደሉም። ሁኔታው በየጊዜው በዓለማችን ላይ ፕላን የሆነ የታቀደ ነገር እንዲሄድና እንዲከናወን ሆን ብሎ የሚሰሩ ነገሮች እንዳሉ ይሄ በጣም ትልቅ ማስረጃ ነው። ፕሬዚዳንት ትራምፕ ይሄንን በሚናገርበት ይህም በሚያሳይበት ሰዓት ላይ ቀጥሎ ምን ሊመጣ እንደሚችል ፕሪዲክት አድርገን ማወቅ እንችላለን ማለት ነው። ምክንያቱም እኒህ ሰዎች እኒህ አካላት ሲክሪቱን ነገር ያውቁታል ከጀርባ እየተከናወነ ያለውን ነገር በግልጽ ያውቁታል። ስለዚህ ምዕራባዊ ጳጳስ በተለይ ከአሜሪካ ምናልባትም የውጭ ጉዳይ ሚኒስትራቸው ሊመረጡ እንደሚችሉም ሲገመት ነበር። እሳቸው ከማልታ ናቸው። የኒው ሰው አሁን የተመረጡት ደግሞ አቡነ ሊዮ ሰባተኛ በዚህ ደረጃ ላይ የተመረጡት ከአሜሪካ መሆናቸው ደግሞ በግልጽ የምንረዳው ነገር አለን ማለት ነው። እንደገና ፕሬዚዳንት ትራምፕ አስቀድሞ በምስል ሲገልጥ የዚህ ቀጣዩ አካሄድ ምን እንደሆነ ከመረዳት ጋር በግልጽ የሚያያዝ ነገር እንዳለው ታውቃላችሁ ማለት ነው። ትራምፕ ትራምፕ ፖፕ ሆኖ የሰራበት ማለት ነው። ይሄ ሲ ይህንን እየተከናወነ ላለው ነገር ማስረጃና ማሳወቂያ ነው ቤተሰቦቼ። ስለዚህ ልንረዳው የሚገባን ነገር አለ ማለት ነው ልንረዳው የሚገባን ነገር አለ ስለዚህ አሁን በምርጫው ላይ የተካተቱት እኔ አባት ሮበርት ፕሪቮስት ምንድናቸው ናቸው ማን ናቸው የሚለውን በግልጽ ማየት ያስፈልጋል አሜሪካዊ ጳጳስ ናቸው እኚህ ፖንቲፍ ለረጅም ጊዜ በዓለም ታሪክ ላይ ብዙ ነገር ሲኖራቸው ወይም ብዙ ነገር ሲያደርጋቸው ሲሰሩ የነበረበት ነገር በግልጽ ይታወቃል። የእሳቸው አካሄድ አሁን በተለይ ያላቸው አቋም ምን እንደሆነ ሁሉ በድንብ ይታወቃል። እንደገናም ደግሞ የራሷ የሀገሪቷ አጠቃላይ ነባራዊ ሁኔታ ማለትም የካቶሊካዊት ቤተክርስቲያን አጠቃላይ ያላት አቋምም በብዙ ሲክሪት ሃንዶች ተጠቅልሎ የገባበት ጊዜ መሆኑንም ልንረዳ ይገባል ማለት ነው። በዛ ደረጃ ልንረዳ ይገባል። እኒህ ሰው እንግዲህ የተወለዱት በሴፕቴምበር 14 1955 እንደሆነ ይታወቃል። የአሜሪካዊ ካቶሊካዊት ቤተክርስቲያንን እንደገና ደግሞ የቫቲካን ሲቲ ስቴትን እንደዚሁ ሲያስተዳድሩ የነበሩ ሰው ናቸው። በሜይ 8 2025 የቫቲካን ከተማ አስተዳዳሪ ሆነው እንዲያገለግሉ ተደርገዋል። አሁንም የተመረጡበት ሰዓት እሳቸው በዛ አስተዳዳሪ በነበሩበት ሰዓት ነው። በካቶሊካ ቤተክርስቲያን ውስጥ በአስተዳደር ላይ በነበሩበት ሁኔታ ነው የተመረጡትም። በዚህ ደረጃ ላይ ባሉበት ነው። እኒህ ሰው እንግዲህ በካቶሊካዊ ቤተክርስቲያን ታሪክ የመጀመሪያው አሜሪካዊ ዜግነት ያላቸው በተለይ በሰሜን አሜሪካ ዜግነት ኖሯቸው የካቶሊካዊ ቤተክርስቲያን ጳጳስ ሲሆኑ የመጀመሪያው ሰው ይሆናሉ ማለት ነው። ለዚህም ነው ፔሩቪያን ሲቲዝን የሚባል ስያሜ ለእንደዚህ አይነት አካላት የሚሰጠው። እኒህ ሰው የተወለዱት በቺካጎ ኢሊኖይስ ስቴቱስ ነው። ፕሪቮስት እኒ ሰው ማለት ነው። የመጀመሪያ እድሜያቸውን ኤርሊ የሆነውን እድሜያቸውንና የመጀመሪያውን ኬሪየሪያቸውን ስራቸውን በተለይ አውጉስቴኒያንስ ወይም አውጉስጦሳውያን በሚባል የሚታወቁ ሪሊጂየስ ኦርደርስ እንደነበሩ ይታወቃል። ያ ሪሊጂየስ ኦርደር ወይም ስርዓት በብዙ መልኩ የሚታወቅ በካቶሊካዊት ቤተክርስቲያን ውስጥ በቅዱስ አውግስቲን ላይ መሰረት ያደረገን አስተምሮት ወይም ደግሞ ኦግስቲን ኦፍ ሆፕ በሚባል ይታወቃሉ። ኦግስቲን ኦፍ ሂፖ በመባል ይታወቃል የዛ ስርዓት አካል እንደነበሩ የሚታወቁ ሰው ናቸው። አንዴ ስዕላቸውን እዚህ ጋ ላውጣላችሁ። እኒህ ሰው እንግዲህ ለረጅም ጊዜ በአገልግሎታቸውም የቅዱስ አውግስቶስ ወይም አውጉስቲን የአጠቃላይ አስተሳሰብ አስተምሮትን ያራምዱ በነበሩ ካቶሊካውያን ዘንድ የሚታወቅ ጠንካራ የሲክሪት አጀንዳ እንደነበራቸውም ጭምር የሚታወቅ ቡድን አካል ናቸው። በፔሩ ከ985 እና 86 እንደ አውሮፓውያኑ ዘመኑ አቆጣጠር ያገለገሉ ናቸው። ከዛም ከ1988 እስከ 1998 ፓሪሽ ፓስተር በመባል ስያሜ የተሰጥቷቸው ያስተምሩ ነበር። ብዙ ሴሚናሮችን ያስተምሩ ነበር። ያ በአስተዳደርነት ጭምር አገልግለዋል። ከዛ በኋላ እንግዲህ በ2023 ካርዲናል ሆነው ተሾሙ ማለት ነው። ከአገልጋይነት ወደ ካርዲናልነት ተሸጋገሩ፣ ተሾሙ ማለት ነው። ከዛም በኋላ እንግዲህ የ ዲክተሪ ወይም ዲጋስተሪ ፎር ቢሾፕስ የሚባላል ቀድሞ ይሰጥ የነበረ ስያሜ ነው። ለጳጳሳቶች ኮንግሪጌሽን የሚሰጥ የነበረ ስያሜ ነው። በሮማ ካቶሊካ ቤተክርስቲያን ውስጥ የሚታወቅ ስያሜ በዛ ደረጃ ላይ እንዲያገለግሉ ተደረጉ ማለት ነው። በዚያ ደረጃ ላይ እንዲያገለግሉ ተደረጉ። ለረጅም ጊዜ በዚህ ደረጃ አገልግሎት ሰጥተዋል፣ ከ2023 በኋላ ማለት ነው። ከዛም በላቲን አሜሪካ በ2023 ጀምሮ ኮሚሽን ፎር ላቲን አሜሪካንስ በሚባል ለላቲን አሜሪካውያን ያለ የጵጵስና ኮሚሽን አካሄድ አለ። በዛ ውስጥ፣ በዛ ደረጃ ላይ ለረጅም ጊዜ አገልግለዋል። እዛ ውስጥ ባሉበት እንደገና ቺክሌዮ በሚባል የፔሩ ውስጥ ያለ የካቶሊክ ቤተክርስቲያን አገልግ ጋይ ሆኖ በፔሩ ውስጥ እንዲያገለግሉ ሲመት ተሰጥቷቸውም በዛም አገልግለዋል። ከዛም እንግዲህ ኦርደር ኦፍ ሴንት ኦገስቲን የሚባለው በዚህ ኦርደር ላይ እንግዲህ በጣም ብዙ ፍሪ ሜሰኖቹ ሲሰሩበት የነበረ ኦርደር ነው። በዚህ ኦርደር ውስጥ በከፍተኛ ደረጃ ላይ ሲመት ሰጥቷቸው ሲያገለግሉ ቆይተዋል። ይሄ እንግዲህ የቅዱስ ኦገስቲን የሚባለው ኦርደር ለረጅም ጊዜ የሚታወቅ አካሄድ አለው። እሱን በትክክል በዚህኛው ላይ መረዳት ይኖርብናል። እሱን በተወሰነ ደረጃ አሳያቸዋል። ስለዚህ የዚህን ኦርደር አካሄድ ተመልክቶ በጣም ብዙ የሚተቹ ነገሮች አሉ። በ1244 እንደተቋቋመ የሚነገርለት ኦርደር ነው። 781 ዓመታት ያክል እድሜ እንደነበረው እንዳለውም ጭምር የሚታወቅ በካቶሊካዊት ቤተክርስቲያን ጽንፍ ውስጥ እንደውም አስቸጋሪነት ነገር እያደረጉ የነበሩ በጠርካታ ለምሳሌ በፓስተሪያል ፓስተር በአስተማሪዎች ሚሽን በሚያደርጉ ኢንቴሌክቹዋል ከአእምሮ ጋር የተያያዙ አገልግሎቶች ካሏቸው ጋር ተያይዞ የሚጠቀስ